የእውነት ከልብሽ ከልብሽ እንሂድ እያልኩ ነው። ከዚህ ቦታ ብሩኬ ሳይመጣ የት ነው የምንሄደው? ምንም ነገር አስቆሙትና እንሂድ። አይ ቆይ፣ ለምን ይቆማል? ምን ችግር አለው? ብሩኬ ከመጣ ጥሩ ነገር አይፈጠርም። እባክህ፣ እኔ እየነገርኩህ ነው። አይደለም ነገሮች ተስተካክለዋል፣ መስመር እየያዙ ነው ያሉት። ወይስ እኔ ሳላውቅ ያወራችሁት ነገር አለ? አይደለም በቃ ተገናኝተን ዛሬ አንቺ እንትን እናወራለን፣ እንግባባለን። በቃ በሰላም ያልቃል። የእውነት በሰላም ያልቃል፣ ችግር የለውም። የምር በቃ አሁን በስልክ ሲያወራኝ ድምፁ ራሱ አሪፍ ነው። በቃ ባሪፍ ነው ያወራኝ። ችግር ምን ሊያወራህ ነው ታዲያ እንዴ? ያለ ያለ አይደለም በፒስ ነው ያወራኝ። ይሄ ብሩክና የሃይሚ ነገር በጣም ያዛዝባል፣ እውነቴን ነው ምላችሁ። እና ይሄ ሰውዬ የእጁን አግኝቷል ዛሬ። ወይኔና ተክ አሁን ማለት ነው ማርያምን ማማት ውስጥ ነን ያለነው እዚህ ላይ ነገ ያመት በዓል ነው። እንድዚህ በዚህ ጾም ውስጥ የሰው ደም ማፍሰስ በጣም ኃጢአት ነው። እንትን ስነግራችሁ ማለት ነው እኔ በጣም ነው ተንገሻገጅኩትና፣ ወይኔ ብሩኬ የመጀመሪያው ይመስለኛል ከሰው ጋር ደም ሰው የኩናንተ ወደውኗ አፍንጫ ደም በደም ያደረግኝ የሆነ ነገር በእጁ ላይ ይዞ ነበረ ብሩኬ ማለት የሆነ ብልቃት ነገር እንደዚ ደም ያፈሶ በኢየሱስ ሰውዬ እናንተ እንደ ውሃ ኮ እኮ ነው የፈሰሰ። ደሞ ረ ደር ነው አይልልም ይሁኔ ነገር ይሁኔ ነገር አሴር ነገር ይዞ ነው እንዴ ብሩኬ፣ ሰውዬ ነው የመጣ በኢየሱስ ስም። እንዴት ነው ሰው ልጅ በዚህ በአንድ ጊዜ እንደዚህ ሚደፋ አፍንጫው መሰለኝ የሰጠውላ። ወይኔ ወይኔ ወይኔ ወይኔ በጣም ነው የሚያስጠላ እናንተ። እግዚአብሔርን በጣም ነው የሚደብረው ብሩኬ ግን የእጁን አገኘ። ድራማ ወይም ደግሞ በቃ ስራ ባይሆን ማለት ነው እግዚአብሔርን ነው የምላችሁ። ሀይሚዬ ዛሬ ከቤት አትወጣ፣ ትላንትና ከቤት ውጭ ሳልልሽ እንዳትወጪ ተብላ የለም፣ እንዴት ወጣች? ይሄ ነገር ድራማ ነው። ወይኔ ወይኔ። የውሸት እያለ የውሸት እያለ የውሸት እያለ ይሄ ነገር መቶ በመቶ ውሸት ነው የምለው እውነት ስነግራችሁ ማለት ነው እንጂ ይሄ እውነት ነው ብዬ ፍጹም ሊያምነው አልችለው ምክንያቱም ሀይሚ ትላንትና ብሩኬ አስጠንቅቆ አስረግጦ ነው የነገራት ከቤት አትውጪ ብሎ ማለት ነው ዛሬም ደግሞ ቀላላ አድርጎ ትላንትና አትውጪ ብዬሽ የለም ነው አለ ቀላል አድርጎ ማለት ነው የእውነት ቢሆን ማለት ነው አይሚ እዚያ ጋር ከቤት ወጥታ ከሰውዬ ጋር ቆማ ሲያይ ራሱ ሰውዬ ሳይሆን ሀይሚን ነበረ መጀመሪያ የሚያወራ ብሩኬ ማለት ነው። ስለዚህ ይሄ ነገር ምንድነው? በአጭሩ ድራማ ወይም ደግሞ በቃ ስራ ስራ ነው ተብሎ እየሰሩ ነው ብሩኬና ሀይሚ ማለት ነው። ደጋረ ትንሽ እንትኑ ወቅቱ በጣም ያስጠላል እንጂ ማለት ወቅቱ ያስጠላል። ወቅቱ ስላችሁ ጊዜ አይደለም፣ ይሄ አሁን ጊዜ አይደለም አለ ጊዜ ነው እየሰሩ ነው ምላችሁ ያለ ጊዜ ነው እየሰሩ ያሉት። እንዴት መሰላችሁ ሰው ልጅ ማለት ነው ጊዜ መምረጥ አለባችሁ። ረረረረ እዚህ ጋር ልጅ ሁሉ ያዘን ብሩክ አይኑ አፍንጫው ላይ እያፈሰሰ ወደ ልጁ ሸሸች ብሩክ የሚለው ረረረረ ይሄ ደሙን እያፈሰሰ

የምር እና ትልቅ ሰው እኮ ነው እናንተ። ማለት ይሄው የአዲስ አበባው ወንድ እንግዲህ ታውቃላችሁ፣ አርስም፣ አርምም፣ አይቆፍርም፣ አይኮትክትም፣ ምንም አጭድም፣ ምንም አያደርግም አይደለም። ስለዚህ ነው እኮ ትንሽ ፊቱ ፈታ ያለ እንጂ ከፊቱ ፊትዋል። ሀይሚዬ ደግሞ ታቃለች፣ ጎበዝ ናት ክንነግስ እንደጎርታሻል ሶፍት ሶፍት ነው ለካ፣ ብንባለው በአማርኛ ሶፍት ተሸክማለች። እንግዲህ እንደ ቁር ኖትፊክን የነግሶ ነው ይዛ የመጣችው፣ የኔ ጎባስጃኝና አዘጋጅታለች። ና ብሩ ጋ ደሞ በግራ ነው የመጣ በጣም ነው የሚያሳዝነው ነገሩ ኦ ማይ ጋድ

አትጠረግብም እንኳን ጋር ሌላ ነገር ታውና ማለት ነው። ስለዚህ አትለፋት ፈጦ አትለፋት ፈጦ ሂድ ወደ ቤተ ሂድ ወደ ልጆች ሂድና ኑርበት። አይ ይሄ ሁሉ የሚያደርጉ ተቃላችሁ የኢትዮጵያ ችግር ነው። የምሬ ነው ምላችሁ ይህ ሰው ያው ገንዘብ ብኖሩ ምናምን ሁሉ ነገር የተሟላለት ብኖሩ ምን ያጠፋጥፋል ከዚህ ያኔ እኮ ከሃይሚዬ ጋ ተነጋግሮ ነው የተነፋነፉ፣ አሉት ወይም ደግሞ የወረወራት ነው እንደ ጣቤ እንደ ኮ አስኮ ያደረጋት ያለው ሁሉም ያንቺ ትምህርት ነው። እኔ ገርሞኛል ማለት ፕራንክ ፕራንክ ነው እንዳይሉ ብቻ እንደዚህ አይነት ድርቅ የሆነ ፕራንክ ኮብልስቶን የሆነ ፕራንክያ ይህ ኮብልስቶን በሉና፣ ፕራንክ አደለም የደረቀ በቃ ደንብ ደንብ የሚያደርጉ ፕራንካ ላይ ነው።

ልቡ ትልቅ ነው። እና ደግሞ እጁ አለ ይዘው ይሮጣል። አሁን ደግሞ ይዘሽ ልድ እያላት ነው። ይዘሽ ልድ እያላት ነው። ወይነ ጉድ እንዳይጨርስ ከባቴ ቶሎ ወደ ቤት ብትሄድ ይሻላል። ቶሎ ወደ ቤት ብትሄድ ይሻላል። ሀይሚዬ ነው ገረበችኝ። ወደ ብሩገነው ተጋ ተጋ መጠ ምን ብሩኬ ነው ጠጋ ጠጋ ምትለውና ደስ ይቀኛለች ጌታ። እና በጣም ነው የሚያስቀው ድራማ ነው። በጣም ነው የሚያስቀው። ለማንኛው የምር ብሩኬ እንግዲህ ዛሬ ጀግንነት ሆና አየነው። ጎበዝ መቶ በመቶ ሲጦት እናንተ ኮሜንት ላይ ለብሩኬ መቶ በመቶ መቶ መቶ በመቶ እያላችሁ ስጦትሽ፣ ይጠብቃለሁ ጀግና ነው እንግዲህ። የህይወቴን ቁልፍ ለማንም አሳልፌ አልሰጥም ብሎ ነበር። የህይወቴን ቁልፍ ለማንም አሳልፌ አልሰጥም ስሎ ነበረ ከዚህ በፊት። አረ ሀይሚ የወረወራት ወራውታች እንደ እሳት የውሸት እኮ ነው እንደ ዶሮ እኮ ነው የሚያደርጉት። ር ሀይሚዬ ይዛ ሄዳለች። አለቅም አለቅም ምላል ፈሳፈስ ብሩኬ ታው ግንቡ ደግሞ ምን አደረገ ሰውየን እንኳን አፍሷታል። አፍንጫውን አፍሷል። ይበቃል የሰውየ ግንቡን ታው ሀይሚዬ ነገር ነው የሚያስቀኘን ጠጋ ጠጋ ትላለች ወደ ብሩክ ነገሩን ያበጣበጣች አሁን ደግሞ ወገቡን ይዛለች። የኔናት ሽትሽትሽትሽት ታደረጋለች ምስኪናላ